አድርጉ እባካቸው። የቪዲዮ ለሁሉም እህቶቼ እንዲደርስ በተለይ አዲስ ለሚመጡትም እንዲደርስላቸው ቪዲዮውን ላይክ፣ ሼር እያደረጋችሁ ጀምሩት። ለቻናል የመድ ሰው ናችሁ ሰብስክራይብ አድርጎ። እንዲሁም አንድ ጓደኛዬ ላይ ከሳምንት በፊት የምትሰራበት ቤት ላይ አንድ ህጻን ላይ የደረሰ ነገር አለ፣ እሱንም እነግራችኋለሁ ማለት ነው እና ለብዙዎቻችሁ ይጠቅማችኋል ብዬ ስለማስብ ነው። አሰላሙ አለይኩም ወረመቱላሂ ወበረካቱ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላ ስብን ታላ በያላችሁ በት ሰላማችሁን የብዛልኝ ሀገራችንም ሰላም አድርግልን። ያልኩኝ እንደተለመደው በአዲሱ ዲሆ መጥቻለሁ ማለት ነው። ዛሬ ዥላችሁ የምጣውት እንደኔ መዳም ቤት የምትሰሩ መጥበቅ ውስጥ፣ እንዲሁም ደግሞ ጽዳትም ይሁን በአጠቃላይ ልጅ ያለበት ቤት የምትሰሩ እህቶቼ ከዚህ ነገር ተጠንቀቁ ማለት ነው። ልጅ እንኳን ባትይዙ ልጅ ያለበት ቤት የምትሰሩ ከሆነ እናንተ እናንተ ነው መሶላ የሚያደርጉት ወይም ደግሞ ተጠያቂ የሚያደርጉት ማለት ነው። እኔም ከዚህ በፊት ደርሶብኝ እንዲሁም ደግሞ የደረሰብኝን አካፍያችሁ ብዙዎቻችሁ ኮመንት ላይ ጽፋችሁልኛል ማለት ነው። እናንተ ባላገባችሁ ልጆቹ ባደረጉት ነገር እናንተ ተጠያቂ አድርገው ልጆቹ ላይ ችግር ቢደርስ አንቺ ነሽ የምትጠይቀው ብለ ብለው መዳሞች ራሱ እስከ ማስፈራራት ድረስ እንደደረሱ ብዙ ጓደኞቼ ብዙ እህቶቼ እንዲሁ ሶሻል ሚዲያ ላይ ማቃችሁ ኮመንት ላይ ጽፋችሁልኛል ማለት ነውና ዛሬም የደረሰ ነገር አለ ማለት ነው። እኔም የምሰራበት ቤት ከሳምንት በፊት ዛሬ ነው ላይ ነገረችኝ ማለት ነው ጓደኛዬ፣ እና በዛውም ደግሞ በዚህ ቪዲዮ ልስራና እሱንም ላጋራችሁ ይጠቅማችኋል ብዬ ነው ይላችሁ የመጣሁት ማለት ነው። መግቢያ ላይ ያያችሁት ልጅ ምንድን ነው ያደረገው? እንትን ብዙ ጊዜ ይህንን ነገር የሚጠቀሙት ዶላ ብስጥ። አሁን ለምሳሌ ልጆች ከፍተው የሚያስቸግሩ ከሆነ እንዲሁም ደግሞ የተለያየ ቃል ለማሰር ይጠቅማል ማለት ነው። ጎሮሮው ላይ ያደረገው ነገር እና ከዛ ሴትዋ እንትን ባቦ ካምሳ ደግሞ ትንሽ ብር ነው አምጥተው ዶላ ውስጥ ያስቀምጡታል። ልጆቹ ደግሞ አንስተው ራሳቸው ላይ አደጋ ውስጥ ይገባሉ ማለት ነው። እና ከወንድሙ ጋር እየተጫወተ ነው። እንትን ልጅቷ ሳታየው ለምሳሌ እንትን ቤቱ የምታጸዳ ልጅ አለችና የምትሰራበት ቤት ያለችው ሰራተኛ ሳታያቸው ልጆቹ እየተጫወቱ ጎሮሮ ላይ አድርጎ ይስበዋል ማለት ነው። አንዴ ከተሳቡ በጣም ነው የሚይዘው። ቶሎ አይለቅም፣ ተመልሶ አይከፈትም ማለት ነው እና ብዙ ጊዜ ሩዝ፣ አሁን ለምሳሌ ሩዝ ሲገዙ ሩዙ እንትን ዚፖ ተከፍቶ እንዳይፈስ ሩዙን እንትን ሁለት ቦታ ያስሩታል ማለት ነው። ያኔን ነገር ደግሞ እናንተ እንትን በመቀስ ወይም ደግሞ በቢላዋ እስካልቆረጣችሁ ድረስ እናንተ ብትስቡትም አይከፈትም። ማ ነው አንዴ ተስቦ ከተዘጋ ገብቷቸዋል እንዳለ። በቃ ልጁ እየተጫወቱ እያለ ምን አደረገ? ልጁ ከቀዳዳው ላይ አንዱን በኩል አስገብቶ ይስበዋል። በቃ ልጁ እንትነ ሊሞት ደረሰ ማለት ነው እና እንዳያችሁት ሞተ ፋፍ ላይ ነበረ የደረሰው እና ትንሽ እንትን አስፊትሆለት ከዛ በኋላ ደግሞ እንዴት አድርገው እንደሚቆርጡት እየታገሉ ነበረ ማለት ነው እና እህቶቼ ጥንቃቄ አድርጉ። ይህ ብቻ ሳይሆን አሁን ለምሳሌ ስኪን ምናምን፣ ይህ ቢለዋ ምናምን ልጆቹ ላይ አደጋ የሚያደርስ ነገር ካለ እንዲሁም የሚንቀዠቀዡ መጥበቅ መጥበቅ አስር የሚሮጡ ልጆች ካሉ ጥንቃቄ አድርጉ ማለት ነው። እኔ በምሰራበት ቤት ብዙ ጊዜ ወላሂ ላዝም ከልጆቹ ጋር እንዲሁ ሲጫጫሁ ነው የሚለው ለምን እኔ መጥበቅ ውስጥ ስለምሰራ፣ ሴትዮዋ በቃ ልጆቹ መጥበቅ ውስጥ ገብተው የሆነ ነገር እንኳን አንስተው ሲወጡ እያየሽ ለምን ዝምት ያቸዋለሽ ከመጥበቅ ለምን ትወጫለሽ እያለች አስሬ እንጨቃጭቃለን ማለት ነው እና በአንድ የምትንቀሸቀሽ ልጅ አለች ወላሂ ነው የሚላችሁ የስድስት ዓመት ልጅ ናት። እና ይሄው ከእሷ ኋላ ኋላ እየሄድኩ በጣም አስቸግራኛለች ማለት ነው እና ምን ታደርጋለች? ትልቁን ስኪን ታወጣና ይዛ ሳላ ሄዳ እንትኑን ካነቡ ልትቆርጥ ትችላለች። ልብሷን ትቀዳለች። መቀስ ደግሞ ካገኝ ፀጉሯን ከሷ መንትያ የተወለደች ልጅ አለች፣ ፓራላይዝ ናት። እና አላሀፊዋን ይመልስላት የእሷን ፀጉር ስንት ቀን ቆርጣ እስካሁን ፀጉሯ አልተስተካከለም ማለት ነው እና መቀስ ቤት ውስጥ አይቀመጥም። መቀስ ካለ መቀሱን ይዛ ወስታ ልጅቷን ፀጉሯን ቆርጥ ከነቡን እንዲ ቅድድ እንዲሁም ልብሷን እንዲሁ ቅድድ ነው የምታረገው ማለት ነው። ሀታ ስኪን ራሱ አይቀራትም። ገብቷቸዋል። እንደዚ ብዙ ጊዜ ደግሞ መጥበቅ ውስጥ ከሌለ አሁን ሰላቴን ሊሰግዱ እንኳን ክፍል ሲሄድ ምን ታደረጋለች? ክፍል መጥበቅ ውስጥ ትገባና ማለት ነው ሱካሩን ከዱቄቱ ጋር ዱቄቱን ከሩዝ ጋር እያደረገች እያደባለቀች፣ ወላ ላዝም በ ሰብሬ እንደ ያልቀን ያደረገች ትግስቴን እስከሚያልቅ ድረስ ማለት ነው። ብዙ ጊዜ ስጮህባት ለምን ትጮህባት አለች። ቀርስ ብለሽ ንገረት። እኔ ስንትል ልናገር? የሆነ ነገር ብትሆን ደግሞ አንቺ ኔኔ ነው ተጠያቂ የሚያደርጉት አንቺ እያይሽ ለምን ነው የሚባለው ና እንዲሁም ደግሞ ከሳምንት በፊት አንድ ጓደኛ ላይ የደረሰውን ነገር ልንገራችሁ ማለት ነው። ገላያ ውሃውን እንትን ለምሳሌ እንትን ገላያት ታውቃላችሁ? ውሃ የሚሞቅበት ማለት ነው እና እሱን ውሃውን አሙቃ፣ እንትን ሻይ ልትሰራ እንትኑን ከገላዩን አንስታ ፌርሙዝ ልትጨምር ስትል ሴቷ ትጠራታለች ማለት ነው። ከዛ ፌርሙዝ ወጠገብ ገላዩ ታስቀምጠውና ትንሽ የዱላቡ ጫፍ ላይ አድርገው ማለት ነው እና ማንም አይደርስበትም ብላ ነው ይሄን ነገር። ከስትጠራት እሱን ቁጭ አድርጋ፣ ወደ ሴቷ ጋር ሄደች ማለት ነው እና ቤት ውስጥ ደግሞ የሚንቀዠቀዥ ልጅ አለ፣ ወደ ሁለት ዓመት ከምናምን ሆነው አለ እና ምን አደረገ? ያንን ገላ ይዛለው ብሎ እየታገለ ላዩ ላይ ተደፍቶበት አሁን ላይ እንዳለ ሙሉ ገላው እንትን ብሎ በውሃው ተቃጥሏል ማለት ነው። ልጅቷ ነው ተጠያቂ ያደረጉት። ራሷ ጠርታት ስራውን እንዳትጨርስ ራሷ ጠርታት ሄዳ፣ መጨረሻ ላይ ግን እሷ ላይ ነው የጮሁባት፣ እሷን ነው የተቆጧት። ማን ልጁ ግን ምንም አልሆነም ተቃጥሏል ትንሽ እንትን እጁን ፊቱ ላይ ጸጉ አንድ አለ ፊቱ ላይ ስለፈሰሰበት ፊቱን እንትን ብሏል። ይሄ እንትን ምንድን ነው ውሃ ቋጥሯዋል ማለት ነው። እና አላፊያኑ ይመልስለት። የባካቸውቶቼ ጥንቃቄ አድርጉ፣ በተለይ ደግሞ ልጅ የምትይዙ ጥንቃቄ ልታደርጉ ይገባል። ነው ልጅ እንኳን ባትይዙ ተጠንቀቁ። ለምን ከዚህ በፊት እንዲሁ ሴትዮ ጩኸብኝ ያለውን ነገር በመጥበቅ ውስጥ ባለው ነገር ነግሬያችሁ ልጆቹን እንትን የምትይዙ እህቶቼ የጥንቃቄ አድርጉ ብዬ ቪዲዮ በሰራሁበት ላይ ብዙዎቻችሁ አንዷ እንትን ምን እንዳለችኝ ታውቃላችሁ። ኮመንቷን ግን እንትን ቪዲዮ ብዙ ሰው ስላየው ብዙ ኮመንት ስላለ አላገኘሁትም፣ እዚህ ጋር ላመጣላችሁ ፈልጌ ነበር። እና ምንድን ነው ያለችኝ? እንትን ዴቶላ አለ አለች። ዴቶን ሁሉም እንደ መጣሁኝ እዚህ ጋር ነው የሚቀመጠው ብላ ነግራኛለች። በቃ ዴቶል እንኳን ሲመጣ በቃ እንትን ቤቱን እያጸዳው እዛው ነው የሚመልሰው አለች ና ከዛ ዴቶሉን አንስቶ ልጁ ጥጥት አደረገው ማለት ነው። እሷ ባስቀመጠችበት ከዶላብ ውስጥ አውጥቶ ጠጥቶት ልጁ ታመመ። ከዛ አንቺ ለምን እዚ ውስጥ አስቀምጠሻል? ማን አስቀምጭ ያለሽ ብላ ጮኻችብኝ አለች። ከዛ ራሷ አሳይታኝ ራሷ እዚ ጋ አስቀምጭ ብላ ከመጀመሪያው እንደመጣው እዚ ጋ እንዲያደርግኝ እዚ ጋ ነው የሚደረገው፣ እዚ ጋ ነው የሚደረገው ብላ ራሷ አስተምራኝ፣ መጨረሻ ላይ ግን አንቺ ልጅ ባለበት ቤት እንዴት መሬት ውስጥ ዶላብ ውስጥ ይሄንን ታስቀምጫለሽ ብላ እስከ ልትመታኝ ደረሰች። አለች እና ሰዎቹ ማለት ነው አንድ ነገር ሊንገራችሁ፣ በራሳቸው ጥፋት እንኳን ልጆቹ የሆነ ነገር ቢሆኑ እናንተ ነው ጥፋተኛ የሚያደርጉት። ራሳቸው ላጠፉት ጥፋት እናንተ ነው ተጠያቂ ያደርጋሉ። ማን ነው እኔ ከዚህ በፊት የደረሰውን ነግራቸዋለሁ። እርጉሶኜ የእስች ያለሁባት ሴትዮ ወንድሟ ቤት ነበረ የምሰራው። ማን ነው ከዛ ነው ወደዚህ የመጣሁትና ከዛ እዛ እየሰራው እያለ ወደ የሰባት ወር እርጉዝ ነኝ ልጆች ልጄን ማለት ነው ይስራን ስራን ከዛ እኔ እርጉሶኜም ሆኝም ስራ ሰራ ነበር። አንድ ቀን እንኳን ቁጭ አላልኩም። አልሐምዱሊላህ ረብል አለሚን አላ ረዝቆኝ ማለት ነው፣ ላላ ምስጋና ይገባው። ከዛ የሰባት ወር እርጉዝ ሆኜ ቤቴ እንትን ረመዳን ነው ፍጡር እየሰራው እያለ ጠራችኝና ልጅቱ ልጆቹ ወደ ታች ስለሚወርዱ በሩን ዝጊዋለችኝ። እሺ ብዬ በሩን ዘጋሁት። አሁንም ተመልሶ መጡ፣ ዘጋው፣ ተመልሶ ወረዱ፣ ዘጋው፣ ተመልሶ መጡ፣ ዘጋው፣ ተመልሶ ወረዱ፣ ዘጋው። በመጨረሻ ተነስታ ወደ ሳላ ጎታ ስልኳን ይዛ ቁጭ አለች ማለት ነው። በቃ ከዛ በኋላ ደግሞ እሷ አለች ብዬ እኔም በቃ እንትን ነው ረምዳን ነው ፍጡሩን በጊዜ መጨረስ አለብኝና ወደ ምግብ መስራት የገባው ማለት ነው። ልጆቹ ይገባሉ ይወጣሉ፣ ይገባሉ ይወጣሉ። ከአንድ ሁለት ከሁለትም ሶስት እንትን ብዬ ከዛ እያት ልጅቷንም እያት በሩንም ብዬ ለሴቷ ነገርያት። እሺ ያለችኝ ስራሽን ስሪ ንያቸዋል ያለችኝ ማለት ነው። ከዛ እኔ እንትን ምን አደረግኩኝ ወደ ስራ የገባው ማለት ነው። በዛን ሰዓት ምንድን ነው የሆነው? እኔ ሳላያት ልጆቹ በሩን ከፍተው ትትወት ልጅቷ አረቢያ ላይ አድርጊያት አለው እኔ ማለት ነው እና አረብያ ላይ ያደረግኳት ልጅ ምን አደረገች? እኔ ምንድ ነው አዎ፣ በአረብያው እየተሳበች ወታለች ማለት ነው። እሷ አላየቻትም። ትኩረቷ ምንድ ነው ስልኳ ላይ ነው። ከዛ በኋላ ልጅቷ ከነ አረብያዋ እንትኑ ከላይ ወደታች ወደቀች ማለት ነው። ከደረጁ ላይ እስከ ሁለተኛው ደረጅ ድረስ ወደቀች። ከመጀመሪያ ዘልዬ የደረስኩላት እኔ ነኝ። ከዛ እሷ መታ ልጅቷ እንጥቅ አድርጋ ነው ከእጅ የወሰደቻት ማለት ነው። እኔን ጥፋተኛ አድርጋ አስባችሁታል። እኔ ልጅቷ እንትና አለች ብዬ ዘልዬ እንኳን እርግዝና ሳይታወሰኝ ዘልዬ ሄጄ ልጅቷን እየጮህኩኝ ያነሳዋት። መጨረሻ ላይ ግን ምንድን ነው እኔን ነው ጥፋተኛ ያደረገችው ለልጁ ያደረስኩ እንኳን እኔን እንኳን ልታመሰግነኝ ይቅርና ማለት ነው። ካጀን ይጥቃ አድርጋ ወስታ እንዴት ብለን እንዳፈጠጠችብኝ እኔን የማቀው ማለት ነውና፣ ራሳቸው ባጠፉት ጥፋት እኛ ነው ጥፋተኛ የሚያደርጉት እኛ ነው ተጠያቂ ነው የሚያደርጉትና ተጠንቀቁ። ላለው የዛሬ ቪዲዮ ይሄን ይመስላል። ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉ። አመሰግናችኋለሁ፣ ስለተከታተላችሁኝ ተከታተላችሁኝ። አላይ ተጠብቃችሁ፣ ሰላማችሁ ይብዛልኝ። ወዳችኋለሁ። ከእኔ በላይ ደግሞ አላህ ይውደዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደነገርኳችሁ ቪዲዮውን ግን ላይክ፣ ሼር ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉን። ሰላም አለይኩም ወራህመቱላሂ ወበረካቱ።